ሰላም ቻናላችን ተከታታዮች፣ ዛሬ ወደ አንዱ የዓለማችን ታላቅ ምስኪር እንወስዳችኋለን። መርከቦች ያለ ምንም ፍንጭ የሚሰውሩበት፣ አውሮፕላኖች ከራዳር የሚጠፉበት ቦታ። አዎ ስለ ቤርሙዳ ሶስት ማዕዘን ነው የምናወራው። ይህ ቦታ በእርግጥ የተረገመ ነው ወይስ ከጀርባው ሳይንሳዊ ማብራሪያ አለ? አብረን እንቆይና እውነታውን እንፈትሽ። እንኳን ወደ ዕውቀት እንኳን ደህና መጣ ያለፈው ሕይወት በሚመጣበትኩ የታሪክን ሂደት የቀየሩ ሚስጥሮችን፣ አፈ ታሪኮችን እና ያልተነገሩ ታሪኮችን በማጋለጥ በጊዜ ጉዞአችን ይቀላቀሉ። የቤርሙዳ ሦስት ማዕዘን ተብሎ የሚጠራው አካባቢ በሰሜን አትላንቲክ ውቅያኖስ ምዕራባዊ ክፍል ይገኛል። በዋናነት በማያሚ ፍሎሪዳ፣ በቤርሙዳ ደሴት እና በፖርቶሪኮ መካከል ያለውን የሦስት ማዕዘን ቅርጽ ያለው ሰፊ የባህር ክልል ያጠቃላል። ይህ አካባቢ በመቶ ሺዎች የሚቆጠር ካሬ ኪሎ ሜትር ስፋት አለው። ስለ አካባቢው እንግዳ ክስተቶች የሚነገሩ ታሪኮች ከክርስቶፈር ኮሎምበስ ዘመን ጀምሮ ይነሳሉ። ኮሎምበስ በአካባቢው ሲያልፍ ኮምፓሱ እንግዳ ባህሪ እንዳሳይና በሰማይ ላይ ያልተለመደ ብርሃን እንዳየ በመዝገቡ አስፍሯል። ነገር ግን ከየቤርሙዳ ሶስት ማዕዘን ከየሚለው ስያሜ እና ሰፊው ምስጢራዊ መላምት የተስፋፋው በ20ኛው ክፍለ ዘመን አጋማሽ ነው። በአንድ ሺ ዘጠኝ መቶ አስራ ስምንት አእም የኤስኤስ ሳይክሎፕስ የተባለ ግዙፍ የአሜሪካ ባህር ኃይል መርከብ ከሶስት መቶ በላይ ሰዎችን አሳፍሮ ከባርቤዶስ ተነስቶ ምንም አይነት የጭንቀት ጥሪ ሳያሰማ በዚሁ አካባቢ ጠፋ። የመርከቡም ሆነ የሰዎቹ ምንም አይነት ፍንጭ እስከ ዛሬ አልተገኘም። ይህ ክስተት ለአካባቢው መጥፎ ስም መነሻ ከሆኑት ዋነኞቹ ምክንያቶች አንዱ ነው። በታሳስ 1945 አም የሆነው ክስተት ግን ምስጭሩን በዓለም አቀፍ ደረጃ አጉልቶታል። ኮፍ ላይት 19 በመባል የሚታወቁ አምስት የአሜሪካ ባህር ኃይል ቦምብ ጣይ አውሮፕላኖች ለልምምድ በረራ ከፍሎሪዳ ተነስተው በአካባቢው ላይ ጠፉ። አብራሪዎቹ ከመጥፋታቸው በፊት ግራ መጋባታቸውንና ያሉበትን ቦታ ማወቅ እንዳልቻሉ በሬዲዮ ሲነጋገሩ ተደምጧል። እነሱን ለመፈለግ የተላከው የማፈላለጊያ አውሮፕላንም እንዲሁ ጠፉ። በአጠቃላይ ስድስት አውሮፕላኖች እና 27 ሰዎች በዚያች ቀን ተሰወሩ። የቤርሙዳ ሶስት ማዕዘን ኪ የሚለውን ስያሜ ለመጀመሪያ ጊዜ በስፋት የተጠቀመው ጸሐፊ ቪንሰንት ጋዲስ በ1964 ባሳተመው መጽሔት ላይ ነው። ነገር ግን በ1974 ቻርልስ ቤርሊትስ ኮዲ በርሜዳ ትራይንድወርክ የተባለ መጽሐፍ ካሳተመ በኋላ የአካባቢው ዝና እና ምስጢራዊነት እጅግ በጣም ተስፋፋ። መጽሐፉ በወቅቱ ከፍተኛ ሽያጭ ነበረው። ከሳይክሎፕስ እና ፍላይት 19 በተጨማሪ ሌሎች በርካታ መርከቦችና አውሮፕላኖች በዚህ አካባቢ እንደጠፉ ይነገራል። ለምሳሌ ስታር ታይገር እና ስታር ኤርየል የተባሉ የብሪታንያ አውሮፕላኖች በ1940 ዎቹ መጨረሻ እንዲሁም ማሪን ሰልፈር ኩዌን የተባለ መርከብ በ1963 ዓም ተጠቃሽ ናቸው። እነዚህ ሁሉ ክስተቶች ለአካባቢው ምስጢራዊነት አስተዋጽኦ አድርገዋል። ታዲያ እነዚህ ሁሉ መሰወሮች እንዴት ሊገለጹ ይችላሉ? በርካታ ያልተለመዱ መላምቶች ቀርበዋል። አንዳንዶች ከባድ ፍጡራን የፋስ ጋር ያይዙታል። ሌሎች የጠፋችው ከተማ የአትላንቲስ ቴክኖሎጂ ወይም ኃይል ነው ይላሉ። የጊዜ መዛባት ቴም ዋርፕ ወይም ግዙፍ የባህር ጭራቆች ናቸው የሚሉም አሉ። እነዚህ መላምቶች ታዋቂ ቢሆኑም ምንም አይነት ተጨባጭ ማስረጃ የላቸውም። አብዛኞቹ ሳይንቲስቶች እና መርማሪዎች ለቤርሙዳ ሶስት ማዕዘን ክስተቶች ተፈጥሯዊ ማብራሪያዎች እንዳሉ ያምናሉ። አካባቢው በኃይለኛ እና ድንገተኛ አውሎ ነፋሶች፣ ሁሪኬኖች እና የውሃ አዙሪቶች ዋቴር ስፓርትስ የሚታወቅ ነው። እነዚህ የአየር ሁኔታዎች ትናንሽ ጀልባዎችንም ሆነ አውሮፕላኖችን በቀላሉ ሊያጠፉ ይችላል። ሌላው ምክንያት የገልፍ ስትሪም ጊሃፍ ስትሬም የተባለው ፈጣን የውቅያኖስ ፍሰት ነው። ይህ ፍሰት የመርከብ ወይም የአውሮፕላን ፍርስራሾችን በፍጥነት በትኖ ማራቅ ይችላል። በተጨማሪም በአካባቢው ያለው የባህር ወለል ወጣ ገባ መሆኑ እና አልፎ አልፎ ከባህር ወለል ስር ሚቴን ጋዝ በከፍተኛ ሁኔታ ሊለቀቅ መቻሉም ሚቴን ሃይድሬትስ ለመርከቦች መስመጥ ምክንያት ሊሆን እንደሚችል ይጠቀሳል። ይህ ጋዝ የውሃን ጥግግት በመቀነስ መርከቦችን ሊያሰምጥ ይችላል። መዘንጋት የሌለበት ነገር ቢኖር የሰው ስህተት ነው። በተለይ በቀደሙት ጊዜያት የአሰሳ ቴክኖሎጂ ውስን ስለነበር አብራሪዎችና መርከበኞች በቀላሉ ሊሳሳቱና አቅጣጫ ሊያጡ ይችሉ ነበር። የአውሮፕላን ወይም የመርከብ የቴክኒክ ብልሽትም ለብዙ አደጋዎች መንስኤ ነው። የቤርሙዳ ሶስት ማዕዘን በዓለም ላይ ካሉ በጣም የተጨናነቁ የባህርና የአየር መስመሮች አንዱ መሆኑን ማስታወሳል። እንግዲህ የቤርሙዳ ሶስት ማዕዘን ምስክር ምንድን ነው? አብዛኞቹ መረጃዎች እንደሚያሳዩት በአካባቢው የሚደርሱት የአደጋዎች ቁጥር ከሌሎች ተመሳሳይ የውቅያኖስ ክፍሎች አንጻር ሲታይ የተጋነነ አይደለም። በታዋቂ መጻሕፍትና ሚዲያዎች የተፈጠረው ምስጢራዊነት እንጂ አካባቢው ከተፈጥሮ ሕግጋት ውጭ የሆነ ኃይል ያለው አይመስልም። ኃይለኛ የአየር ሁኔታ፣ ፈጣን የውቅያኖስ ፍሰት፣ የሰው ስህተትና የቴክኒክ ችግሮች ለአብዛኞቹ መሰወሮች በቂ ማብራሪያ። ምን ትላላችሁ? ሐሳባችሁን በኮሜንት ላይ አካፍሉን። ለዛሬው ጨርሰናል። በቀጣይ ቪዲዮ እስከ ምንገናኝ፣ ሰላም ሁኑ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለተመለከታችሁ በጣም አመሰግናለሁ። ይህን ቪዲዮ ከወደዳችሁት የመውደድ ቁልፍን መጫን አይርሱ እና ለበለጠ ይዘት ቻናሉን ሰብስክራይብ ያድርጉ። እንደዚህ ያለ ታላቅ ዋይ በእያንዳንዱ ጠቅታ ላይክ እና አስተያየት ይስጡ። እንድናድግ እና ትልልቅ እና የተሻሉ ቪዲዮዎችን እንድናመጣለው ያግዘናል።